ይህን ፕሮጀክት በይፋ ስንዘጋው የተጠናቀቀውን ምርት ብቻ ሳይሆን ጉዞውንም ጠቃሚም ትምህርቶችን በደንብ አግኝተንበታል። ችሎታችንንም በደንብ አሻሽለናል። ፍሮም ደ ቢጊኒንግ እናንተ ጋር ስንመጣ ይህን ሶፍትዌር ሰርታችሁ ፕሮፐር ታስረኩናችን ሙሉ እምነት ይዘን ነው የመጣው። ደንበኞቻችን ምን ያክል ፕራውድ እንደሚሆኑ ከዚህ በፊት እያለቅም ተጨማሪ የሚመጡትም ወይም ደግሞ ተሽቶላቸው እየተሰራ ያሉ ክላይንቶቻችንም ምን ያክል ሞር ኮንፊደንስ እየሆኑ እንደሚመጡ ያሳያል። እና ሪሲፒ ወይም ደግሞ ማንኛውንም ነገር ሲያሩት እንደዚህ ጊዜ ለ የአንድ ፔጅ እንዳይመስላቸው፣ እንግዲህ አንድ ሰው ነው የሚሰራው ስለ ዳርጋችሁ አጫርስ። የሚገርማችሁ ነገር ክቡራትና ክቡራን እንግዶቻችን በመጀመሪያ ወደ አሸዋ ቴክኖሎጂ እንኳን ደህና መጣችሁ። በዛሬው ዕለት የኤርፒ ኢምፕሊመንቴሽን የመዝጊያ ስነስርዓት ላይ ስለተገኛችሁ እጅግ አርገን እናመሰግናለን። ከዚህ በፊት እንደምንለው እንደ አሸዋ እንደ ድርጅት ፕሮጀክት ተቀብለን ብቻ ሳይሆን ጨርሰንም የማሳየት አቅሙ ከባህልም አልፎ አስተማሪ እንደ ደረጃ ላይ ስለደረሰ ይሄንን ነገር ተፈጥሮ በማየታችን በድጋሚ ስፔሻሊ ላለፉት ስድስት ሳምንታት ደንበኞቻችን ምን ያክል ፕራውድ እንደሚሆኑ ከዚህ በፊትም እያለቅም ተጨማሪ የሚመጡትም ወይም ደግሞ ተሽጦላቸው እየተሰራ ያሉ ክላይንቶቻችንም ምን ያክል ሞር ኮንፊደንት እየሆኑ እንደሚመጡ ያሳያልና፣ ለድርጅታችን እስቲ ለአሸዋ ቴክኖሎጂ ባካችሁ በድጋሚ ወቅ ያለ ጭብጨባ። ዊዛውት ፈርዘርዱ ከዚህ በመቀጠል በአሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር ዋና ስራ አስፈጻሚ እና መስራች የሆኑት አቶ ዳንኤል በቀለ የመክፈቻ ንግግር ያደርጉልናል። ፕላስ ደግሞ ይሄኛው ሴክተር ለየት ያለ ሴክተር ስለሆነ ከዛ ጋር ማያይዘው አንዳንድ ንግግሮች ያደርጉልናል። ፕሮጀክቱ ምን እንደሚመሰለ ስለ ድርጅቱ እስከዛሬ እየሰራ ናቸው ያሉት ነገሮችንም በተጨማሪ አምስት ስድስት ደቂቃ ወስደው ከዛም ከበለጠ እስከ አስር ደቂቃ ድረስ ፈቅደን ንግግር እንዲያደርጉልን እና የመክፈቻ ንግግሩ እንዲያደርጉልን እንድትጋብዙልኝ በድጋሚ በትዕትና እጠይቃለሁ። አመሰግናለሁ ብሬ። እንዴት አደራችሁ? እንዴት አደራችሁ? እንኳን ደስ አላችሁ፣ እንኳን ደስ አለን። ይሄ እየተከበረ ያለ ድል ነው። ለዚህ ደግሞ ፕሮጀክት ማናጀሮቻችን ወይም ደግሞ የፕሮጀክት ቲሙን ከፍ ያለ ምስጋና ማቅረብ እፈልጋለሁ። ቢግ ዲል በጣም ትልቅ ነገር ነው እየተከናወነ ያለው። በመካከላችን አቶ ራጁም አሉ እንኳን ደህና መጣችሁ ብሏቸው። እስኪ ከሀረር እዚህ ድረስ እንግዲህ የተደረገው ቁርጠኝነት በጣም የሚገርም ነው። ዛሬ እዚህ የተሰባሰብነው እንግዲህ አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር ትልቅ ምዕራፍ የሆነውን ለወንደርላንድ እንግዲህ ስማርት ሆቴል ማኔጅመንት በተጨማሪም ደግሞ ሌሎች የኢአርፒ አፖችን ጨምሮ ሁሉንም እንግዲህ በድል ሰርቶ ዛሬ የመጨረሻው ምዕራፍ ላይ እንግዲህ ለማክበር ነው የተገናኘ ነው። እንግዲህ በድጋሚ በዚህ ፕሮጀክት ላይ በተለይ ተሰማርታችሁ የነበራችሁ የማኔጅመንቱ አባላቶች በአሸዋ ቴክኖሎጂም እንደዚሁም ደግሞ በዎንደርላንድ ሳይድ በጣም ለነበረው ኮሚትመንትና ለነበረው ድጋፍ እንዲሁም ደግሞ ትግበራ ከፍ ያለ ምስጋናይን ማቅረብ እወዳለሁኝ። ይህም ፕሮጀክት ከኮዲንግ እስከ ኢምፕልሜንቴሽን ድረስ ሙሉ በሙሉ ሰርቶ ለማጠናቀቅ ያው ሙሉ ቁርጠኝነት፣ ስፍር ቁጥር የሌላቸው የስራ ሰዓታትን እንደዚሁም ደግሞ የፈጠራ አስተሳሰብና የማይናወጥ ቁርጠኝነትን እንደዚሁም ውስብስብ የሆነ እይታን ወይም ደግሞ ቶታሊ ትራዲሽናሊ ሲሰራ የነበረን ነገር ወረቀት ላይ የነበረን ነገር ወደ ሲስተም መለወጥ ተችሏል። ይሄ በእውነት በጣም የሚደነቅ ነው። በዚህ በእያንዳንዱ ችግርና በተለያዩ ፈተናዎች ውስጥ ሆናችሁ ይሄንን ህልም ወደ እውን ስለቀየራችሁ ከፍ ያለ ምስጋና ማቅረብ እወዳለሁኝ። ይህም ሆነን ለመናገር የአሸዋ ቴክኖሎጂን መንፈስ በደንብ እያሳየ ነው፣ ጀምሮ የመጨረስን ማለት ነው። አቶ ራጅን እንግዲህ ከሀረር ድረስ እዚህ መጥተው ይህን ፕሮጀክት ሴሌብሬት ለማድረግ ሎጀር ከኛ ጋር ለመፈራረም ስለመጡ በጣም ደስ ብሎናል። ዎንደርላንድ ሆቴልም እንግዲህ ማኔጅመንቶችንም በዚሁ አጋጣሚም እንደዚሁ ማመስገን እፈልጋለሁ ለነበረው ትብብር ቁርጠኝነት እና ይሄንን ቪዥን በጋራ አቺቭ ለማድረግ የተሄደበት ርቀት ትልቅ እንደሆነ አውቃለሁ እና እኛ ላይም ላላችሁ ወይም ላሳያችሁት እምነት እንደዚሁም ደግሞ ትብብርና ጠቃሚ ግንዛቤያችሁም ጭምር በጣም ማመስገን እንፈልጋለን። ይህ ፕሮጀክት እንግዲህ የዚህ ፕሮጀክት ስኬት የእኛን ጠንካራ አጋርነት እና የጋራ ራእያችን ማሳያ ነው። የእናንተ ግልጽ ዓላማዎችና ቀጣይነት ያለው ተሳትፎ የወንደርላንድ ሆቴል ከፍ ያለ የእንግዳ አገልግሎት እንዲሰጥ የሚያስችል ስርዓትን ከመቅረጽ አኳያ ከፍተኛ ሚና የሚኖረውም ነው። የወንደርላንድ እንግዲህ ኤአርፒ ፕሮጀክት ወይም ስማርት ሆቴል ማኔጅመንት ፕላስ ሌሎችም የኤአርፒ አፖችን በውስጡ የያዘው ይህ ትልቅ ፕሮጀክት ከሶፍትዌርም በላይ ነው። ለተቋሙ ትልቅ ቅልጥፍናንና ፈጠራን እንደዚሁም የእንግዳ አቀባበልን ወይም የእንግዳን እርካታን በከፍተኛ ደረጃ መጨመር የሚችል ስርዓት ነው። ይህ ስርዓት ከአስራ ስምንት በላይ ሞጅሎች በውስጡ ያሉት ሲሆን ምናልባት ዋና ዋናዎቹ እንደ ፋይናንስ እና አካውንቲንግ ሞጁል እንደዚሁም ሆቴል ማኔጅመንት ሞጁል ፕሮዳክሽኑን ጨምሮ ሪዘርቬሽኑን፣ አጠቃላይ ለአንድ ሆቴል የሚያስፈልጉ የማኔጅመንት ቱሎችን ከአስከፐ ሙሉውን የያዘና ፉሊ አውቶሜትድ ሆቴሉን እያደረገ ነው። ይህም እንግዲህ የእንግዳ አገልግሎትን በጣም በከፍተኛ ደረጃ የሚያቀላጥፍ በወቅታዊ የሆኑ መረጃዎችን በመስጠት የውሳኔ አሰጣጥን እንደ ዎንደርላንድ በደንብ እንዲያሻሽሉና አጠቃላይ ያላቸውን እንግዲህ አገልግሎትም ደግሞ በከፍተኛ ሁኔታ የሚያሳድግ ተወዳዳሪነታቸውንም እንደዚሁ የሚጨምር ሶሉሽን ነው። አሸዋ ቴክኖሎጂ እንግዲህ የኛ ተልእኮ ንግዶችን የሚያበረታቱ እድገትን የሚያመጡ ብልህ የሆኑ የቴክኖሎጂ መፍትሄዎችን መስጠት ነው። የወንደርላንድ ስማርት ሆቴል ማኔጅመንት እና የኢአርፒ አፖች እንደ አጠቃላይ ሲስተሙ ወይም ፕሮጀክቱ ይህንን ተልእኮ በትክክል በደንብ ይገልጸዋል። የተወሰኑ ኢንዱስትሪ ፍላጎቶችን የሚያሟሉ የደንበኞቻቸውን ተጨባጭ ሴት የሚፈጥሩ ዘመናዊ መፍትሄዎችን የማቅረብ አቅማችንን በደንብ ያሳያል። ይህም ፕሮጀክት በይፋ ስንዘጋው የተጠናቀቀውን ምርት ብቻ ሳይሆን ጉዞውንም እንድንመለከት እፈልጋለሁ። ጠቃሚ ትምህርቶችን በደንብ አግኝተንበታል፣ ችሎታችንንም በደንብ አሻሽለናል እና የትብብር ጡንቻዎቻችንንም በደንብ አጠናክረናል። እነዚህ ልምዶች የወደፊት ስራዎቻችንን እንደሚቀርጹና ይበልጥ የተሻለ እንደሚያደርጉንም ምንም ጥርጥር የለንም። ይህ ስኬት የጋራ ድላችን ነው፣ የተለያዩ ተሰጦዎች በአንድ ዓላማ የተሰበሰቡበት ውጤትም ነው። በአሸዋ ቴክኖሎጂ ውስጥ ያለውን እውቀት እና የወንደርላንድ ሆቴልን የወደፊት የማየት ራዕይ በግልጽ የሚያሳይም ነው። ለዚህም እንደገና ለመላው የፕሮጀክት ቡድን አባላቶች ላሳያችሁት አስደናቂ ስራ እጅግ አድርገን እናመሰግናለን። ለወንደርላንድ ሆቴል አስደናቂ አጋር ስለሆናችሁንም እንደዚሁ እናመሰግናለን። ይህ አዲስ ስርዓት ለድርጅታችሁ አዲስ የድልና ቅልጥፍናን ዘመን ያመጣላችሁ ዘንድ እንመኛለን። እናመሰግናለን። አቶ ዳንኤል በቀለን የአሸዋ ቴክኖሎጂ ዋና ስራ አስፈጻሚና መስራችን በድጋሚ ያመስግኑልኝ። እንግዲህ አሁን ያልገባንበት ሴክተር የለም ማለት ነው አሁን እንደ ቴክኖሎጂ ፕሮቫይደር ወይም ደግሞ እንደ ኤርፒ ኢምፕሊመንተር ካምፓኒ ካሉን ፕሮዳክቶች አንዱ አንዱ ኤርፒ ነው፣ እና ይህንን ኤርፒ ፕሮጀክት ይህንን የወንደርላንድ ክሎ ስናደርግ በሆቴል ሴክተር ፈርቀዳጅ ነው። ሌሎች ሴክተሮች በጣም ብዙ አሉ። በማኒፋክቸሪንግ ሴክተር፣ በኢምፖርት ኤክስፖርቱ ከኤንጂኦ ያልገባንበት ሴክተር የለም እና አሁን ድርጅቶች ዘጠና ዘጠኝ መቶ ፐርሰንት የሚሆን ያለቀ ሲስተም ነው ፕሮቫይድ እየተደረገላቸው ያለው ኢአርፒ ላይ ትልቁ እንቅፋት የሚሆነው ታይም ነው ስለዚህ አሁን ኔክስት ላይ ለምናደርገው ለሆቴል ኢምፕሊመንት ስናደርግ ዊን ሾርት ፔሬድ ኦፍ ታይም ያልቅለታል ማለት ነው ከምን ጋር ከኮንሰልቲንግ ጋር ስለዚህ እንዳሸዋ ኢአርፒ ብቻ ነው ኢምፕሊመንቱ፣ እናደርገው አሁን ኮንሰልቲንግ ሌቭል ላይ ደርሰናል። ስለዚህ ክላይንቶች ይሄን እንፈልጋለን ሲሉ ይሄ መፈለጋቸው ጥሩ ነው፣ ግን አሁን በዚህ በዚህ መንገድ ቢሄድ ይሄን ሪዛልት ያመጣላቸዋል ለምን እንደዚህ እንደዚህ እንደዚህ ስለሆነ በሚል ደረጃ ያንን ሌቭል ኦፍ ኤክሰለንስ ደርሰንበታል። እና ለክላይንቶችም ሳውራቸው ወይም ደግሞ ከክላይንቶች ጋር በሴልሱ ዲፓርትመንት አማካኝነት ኢንጌጅመንት ሲኖረን ይህንን የምንነግራቸው ያ መንገድ ምን ያደርጋል ማለት ነው ሞር ኮንፊደንስ እንዲኖራቸው ሳትስፋክሽን እንዲኖራቸው ፕላስ ደግሞ የሚሰጡን ስራ 100 ፐርሰንት አልቆ እንደሚቀበሉት የሚያሳይ ይሆናል። የትኛው ፕሮግራም? የዛሬው ፕሮግራም ማለት ነው። እና በዚህ በሆቴል ሴክተሩ ላይ አይ ነው በጣም ከባድ ነው፣ ስፔሻል በዚህ ሬሲፒ ማኔጅመንቱ ላይ ምክንያቱም በእነሱ ፕሮዳክሽኑ ኪችኑ ነው። እና እዛ ቦታ ላይ ያቺ ነገር ማኔጅ ተደረገ እስካልወጣሽ ድረስ የድርጅቱ ትርፋማነት አይታወቅም። ስለዚህ ምግቡ ከተሸጠ ካለቀ በኋላ ከወር በኋላ ትርፉን የሚያውቅ ድርጅት ነው፣ ብዙ ጊዜ በሆቴል ሴክተር ላይ ያለው አሁን ግን ኢኒሽሊ ከመጀመሪያው ጀምሮ ምን ማወቅ ይችላል ማለት ነው። ያንን ነገር ኢንአድቫንስ ማወቅ የሚችልበት ነገር ነው የሚሆነው እና ስለዚህ ኤች አሩም አለ፣ ፋይናንሱም አለ፣ ሴልሱም አለ፣ ፐርዙም አለ እና ያንን ነገር ዲቴል ለሆቴሎች መስጠት እንደኛ ሶሻል ሪስፖንሲብሊቲችን ከመውጣት አንጻር፣ እንደ ድርጅት ሶፍትዌር ፕሮቫይደር ከማድረግ አንጻር፣ ለአገር ትርፋማ ድርጅቶችን ከመፍጠር አንጻር ትልቅ ትልቅ ሚና አለው እና እዚህ ነገር ላይ ለተሳተፋችሁ ስታርቲንግ ፍሮም ኢኒሺያል ስቴጅ አፕቱ አሁን ክሎዚንግ እስከሚደረግበት ደረጃ ድረስ ያሉ ማኔጅመንት አባላት የአሸዋ ቴክኖሎጂ ሰራተኞችን እጅግ እጅግ አድርገን እናመሰግናለን ማለት ነው። በመቀጠል የዎንደርላንድ ሆቴል አቶ ራጁን የሲኒየር ሲስተም አድሚኒስትሬተር ስለ ፕሮጀክቱ ሂደት ስታርቲንግ ፍሮም ከመጀመሪያው እስከ መጨረሻው ያለውን ፕሮሰስ እስኪ አንድ አምስት ደቂቃ ወስደው ንግግር እንዲያደርጉል ወደ መድረክ እንጋብዛለን። አሸዋ ቴክኖሎጂ ጋር ስራ በመስራታችን በጣም ደስተኛ። ከዛ በተረፈ ፍሮም ቢጊኒንግ እናንተ ጋር ስንመጣ ይህን ሶፍትዌር ሰርታችሁ ፕሮፐርሊ ታስረክቡናላችሁ የሚል ሙሉ እምነት ይዘን ነው የመጣ ነው። እና በዛም ተሳክቶ ይህን ማየታችን ራሱ ለኛ በጣም ትልቅ እርምጃ ነው። ከዛ በተረፈ እንግዲህ ያው ሶፍትዌሩን እየሰራንበት ያለውን ነገር ፊድባክ እየነገርን ወደፊት ያለውን ነገር እናሳውቃል። ግን እስከ ዛሬ ያለውን ሂደት ያው ትንሽ ቻሌንጂንግ ነገር እንዳለው ይታወቃል። በተለይ ሪሴፕቲን ምናምን የተባለ ቻሌንጅ እንዳለው ይታወቃል። ያን ነገሩን ሶሉሽን ሰጣችሁ እዚህ ድረስ በመድረሱ ኦን ቢሃፍ ኦፍ ዎንደርላንድ ደስተኛ ነን። ሌላውን ደግሞ ሰርተንበት ደግሞ ይሄ ነው ብንል ደግሞ ደስ ይለናል። ላረጋችሁ ነገር ሁሉ እናመሰግናል ነው ለማለት ፈልጋል አቶ ራጁ ዘይኑን እንግዲህ ስራቸው ላይ እንጂ እዚህ መድረክ ላይ ወተው የመናገር ላይ ብዙ አይደለም። ስራቸው ላይ ግን ፐርፌክት ናቸው እና እሳቸውንም ለነገሩን ነገር ወይም ደግሞ እዚህ መድረክ ላይ ወተው ያንን ኮንትሪቢሽን ወይም ደግሞ ስራው ላይ ያለውን ነገር ኤክስፕሌን ስላደረጉልን ፕሮሰሱ ላይ ደግሞ ፊድባኮችን ወይም ደግሞ ተጨማሪ ነገሮች ካሉ ደግሞ አሸዋ ሳፖርት እያደረግ እንደሚቀጥል ሜንሽን ያደረጉትን ነገር በድጋሚ እሳቸውን አመስግሉልን፣ ምክንያቱም ለቤታችን ብቻ ነው እያመሰግን ያለ ነው በመቀጠል ይህንን ትልቅ ፕሮጀክት በኃላፊነት ሲመሩ የነበሩት የፕሮጀክት ማናጀር አቶ ዘካሪያስ ፍቃዱ ስለ ፕሮጀክቱ አካሄድ ከየት ጀምሮ እንዴት እንደደረሰ ቻለንጆችም ካሉ ቻለንጆች ደግሞ እንዴት ኦቨር ከማደረግ ናቸው፣ እዚህ ፕሮጀክት ላይ ከፊት ለፊት ሆኖም ከኋላም ሆኖ ሲሰሩ ለነበሩ ሰዎችንም እንግዲህ ስም በመጥቀስም ወይም በማመስገንም እነዛን ነገሮች ሜንሽን ያደርጉልናል። አቶ ዘካሪያስ ፍቃድን ወደ መድረክ በቅድሚያ ለዚህ ፕሮጀክት መሳካት ሆነም ለዚህ ፕሮጀክት ክሎዘር እዚህም ፕሮግራም አስባችሁ ስለተገኛቸው አመሰግናለሁ። እንዲሁም የአሸዋ ቴክኖሎጂ ዋና ስራ አስኪያጅ አቶ ዳንኤል እንዲሁም ዲፒቲ ሲኦ አማን ስለተገኛቸው አመሰግናለሁ። በተጨማሪም ደግሞ የዎንደርላንድ ሆቴል የሲስተም አድሚን ማናጀር ራጁም ስለተገኘ በጣም አመሰግናለሁ። ያው እኔ ከረንትሊ እዚህ በጣም ብዙ አላወራባቸውም። አንድ አጠር ያለች ስላሄዳለች። እሷን እያየ ነው ወክስሮ እናደርጋለን። ኦቨርኦል ፕሮጀክት ስቶሪ ቴሊንግ ነው ዛሬ ለመናገር የመጣሁት። ማለትም ይሄ ፕሮጀክት ስታርት ካደረገ በኋላ ኮንትራት ሳይን ካደረገን ጀምሮ እስከ ፕሮጀክት ክሎዥር ሴሬሞኒ ድረስ ስንመጣ እንዲሁ ስሙዝሊ የሚመጣ ነገር አይደለም። ያው ታውቃላችሁ፣ ብዙ ብስታክሎች ኦንሆልድ የሚያደረጉ ነገሮች ነበሩ፣ ጭቅጭቅ ፋይቲንግ ነበረ። እና ያሁሉ ነገሮችን እንዴት አድርገን አልፈን እዚህ ደረጃ እንደደረሰን ሞርሊ የምናሳይበት ታይም ነው ይሄ። ኢናውግሬሽን ታይምላይኑ እንዴት እንደነበረ ነው የሚያሳየው። ይሄ ለዚህ ኦፕኒንግ ሴሬሞኒው ነው። ያው ፕሮጀክት ኦቨርቪው፣ ፕሮጀክቱ ኮንትራት ሳይን ካደረግን ጀምሮ የመጀመሪያ ያደረግነው ነገር ምንድ ነው የነበረው? እስኬጁል ነበር ያወጣ ነው። ዲቴል ስኬጁል ነበር ያወጣ ነው። ስኬጁሉ እንዴት ነበር ያወጣ ነው? ሙሉ ሁላችንም የነራጁ ዲፓርትመንት አሉ ዛሬ ላይ አልተገኙም፣ እነ ወይዘሮ መሪየም ቀመር እና እነሱ አንድ ላይ ተሰባስበን ምንድን ነበር ያደረግ ነው ዲቴል ስኬጁል ለው ፕላን ያወጣ ነው ማለት ነው። ያ ዲቴል ስኬጁል ምንድን ነው ያደረግ ነው ዴይ ቱ ዴይ አክቲቪቲውን ነበረ ቾፕ አውት አድርገን ያወጣ ነው። ምንድነው አሸዋ ቴክኖሎጂ ዴይ ቱ ዴይ አክቲቪቲውን ለማን ሪፖርት ያደረግ ነበር ማለት ነው ለወንደርላንድ ሆቴል ዴይ ቱ ዴይ። ኢናዲሽን ቱ ዛት ደግሞ ዊክሊ ሪፖርቶችን እየላከን ነበረ፣ እንደ ፕሮጀክት ኮንትሮል ሬጂስተር፣ እንደ ዊክሊ ፕላኖች። እነዛ ዊክሊ ፕላኖች ፕሮጀክቱን ኤፌክቲቭል እና ኦን ታይም ለመዝጋት አድርጎናል ብለን እንደ አንድ ኢንከሬጅ የምናሳየው ወይም ደግሞ እንደ አንድ ፉት ስቴፕ የምናሳየው የዚህ ፕሮጀክት ጎል ነው ብለን ነው ያሰብነው። እና ያን ነገር ምንድን ነበር የምናደርገው? በዚህ ሳምንት ይህን ሰርተናል፣ ኔክስት ዊክ ይህን ልንሰራ ስላሰብን ይህን ይህን አርጉልን፣ እንደዚህ አዘጋጁልን፣ ከእነሱም እንደዚህ ኮመንቶች ምናምን ሼር እየተደራረገን ነበረ። ሆቴል ማኔጅመንት ውስጥ ኤችአር ሲስተም ነው ወንደርላንድ ሆቴሎች በጣም አድማይር ያደረገኝ ነገር ኤች አር ማኔጅመንት ሲስተማቸው ነው። አንድ ላይ ማኔጅ ማድረግ የፈለጉበት መጠን እና የገዙት ያው ከኛ የፈለጉት ሰርቪስ የሰጠናቸው የሆቴል ማኔጅመንት ሲስተሙ፣ ፐርቼዝ፣ ኢንቨንተሪ፣ ሴልስ እና ማን ሪሶርስ ናቸው። እነዚህን አምስቱን ሞጁሎች ዲሊቨር ስናደርግላቸው ያው እንዳልኳችሁ ብዙ ፋይቲንግ ነበረ። ምግብ ያው የሚገርማችሁ ትሬኒንግ ስንሰጥ እንደ አንድ ምሳሌ ልስጣችሁ። ጥብስ ሲሰራ ሽንኩርቱ ምናምን አለው ረጾም ነው ይለኛል አጠገብ ያለው ያው እና የሚገርማችሁ ነገር ይሄ ትሬኒንግ ስንሰጥ በጣም ብዙ ጊዜ እየተቸገረ ነበር። በርገር ስንሰራ እዛው ነበር ሲስተሙ ራሱ ይሰራል። በርገር እያንዳንዱ ሪሲፒውን ሲሰራ እያንዳንዱ ኮምፖነንቶች ከተን ነበር ምንሰራው እና ይህ ሁሉ ነገሮች አልፏል። ያው ሜ አስር ከጃንዋሪ ቱ ነበር የተፈረመው ሜ አስር በተለያዩ ምክንያቶች ሆልድ ነበር ፕሮጀክቱ። ቤዝድ ኦን ኖት ኦንሊ ሰርድ ፓርቲ ዲፐንደንሲ ነበረው ብቻም ሆኖም በአንድ ወር 15 ቀን ፕላን ነበር ፕሮጀክቱ ዴሊቨር ያደረግ ነው። እና እንዴት ነው ለምንድን ነው የኢአርፒ ለዎንደርላንድ እንዴት ሊጠቅሞ ቻለ ለምንድን ነው ምንድን ነው ጥቅሙ የሚለውን ነገር ስናይ ያው ትንሽ ኮምፕሌን ለማቅረብ ሳይሆን እንደው እንደ ቻሌንጅ ላሳያቸው ከዚህ በፊት የሚሰሩበትን ሲስተም ለማሳየት ያህል ያው ሪሲፒ ወይም ደግሞ ማንኛውንም ነገር ሲሰሩት እንደዚህ ጊዜ የለው የአንድ ፔጅ እንዳይመስላቸው እንግዲህ አንድ ሰው ነው የሚሰራው፣ ስለ ዳርጋችሁ አጨርሱት። የሚገርማችሁ ነገር ይሄ አንድ ቀን ውሎ ነው። እንደዚህ ሁሉ ነው እንግዲህ የሚሰሩት ማለት ነው። ይሄን ሁሉ አንድ ሰው ነው ያቀናነሰ የሞላ ኬክ ተሸጠ እንትን ተሸጠ ምናምን የሚሞላው ኢቨን፣ የዴው ያንድ ቀኑ ሪፖርት የሚደርሰው የዛሬ ሳምንት ነው። የሚገርማችሁ ነገር ማለት ነው። እና ይሄ ሁሉ ሪሲፒ ወይም ደግሞ ሊስት ኦፍ ሜኑ አለ። ከዚህ የታዘዙት ምግቦች እንግዲህ ወደዚህ ይመጣሉ። የብራቸውን እንደዚህ መጠን አስቀምጠዋል። ፉዶ እንደዚህ ተቀምጠዋል። ያው አቀናነስ ያህል እዚህ ጋር የተቀመጡ ነገሮች አሉ ያው አንድ በርገር ለመሸጥ እንግዲህ ው እንግዲህ ሁሉ የሚሞሉት እና በጣም አሰልቺና ሀስል የሞላበት ነበረ። ኢቨን ልጅቷ እራሱ ይህንን ማንዲጅ የምታደረገው የነበረ ሰ ልጅ እዛ ሄጅ ትሬኒንግ በሰጠውበት ሰዓት አይ አንተ በጣም ላይፍ ሲበር የሚል አይነት አስተያየት ነበር የተሰጠው። እና ይህን ሁሉ ነገር በምን አንደ እኛ በምንድን ነው ያደረግነው በአንድ ሚኒ ዳሽቦርድ በዚህ ሚኒ ዳሽቦርድ እያንዳንዷን ነገር ሪፖርቶቹ እንዲደርሳቸዋል። ኢቨን የሩም ሪዘርቬሽን እንደዚሁም እንደዚሁም ደግሞ ያሉትን አቨለብል ካሮች፣ አቨለብል ስታፎቹ፣ ቼኪን ቼካውት ማናለ፣ በአጭር እንደዚህ ዳሽቦርድ እንዲ ከለርፉል አድርገን አስቀምጠናቸዋል። ዛሬ ምግብ ምን ያህል ተሸጠ ባይዘወይ እቤታቸው ቁጭ ብላቸው የተሸጠውን ምግብ ኢዝሊ ማግኘት ማለት በጣም ትልቅ ነገር ነው። ያንን ኤግዜል ከማገላበጥ ያህል ማለት ነው። ኢናዲሽን ትዛት ደግሞ እንደዚሁ ደግሞ ሩም ሪዘርቬሽን እነሱ ባይዘወይ ወንደርላንድ ሳንናገር ማላልፈው ነገር በጣም ሂዩጅ ከስተመሮች ናቸው አላቸው። ኢቨን የሀረሚያ ዩኒቨርሲቲ ሙሉ በሙሉ ዳይሬክት ኢንጌጅመንት የሚያደርገው ከወንደርላንድ ሆቴል ነው። እንደዚሁም ደግሞ የሀገሪቷ ማስተዳደሮች አስተዳደሮች እንዳለ የሚይዙት እንደዛ ነው እና እነሱ በሚይዙበት ጊዜ ምንድን ነበር የነበረው? ክሬዲት ነበር የሚወስዱት። ማለት ያው የመንግስት ቤት አሰራር ላስት ሚኒት ላይ ነው በአጠቃላይ ክፍያ የሚፈጽመው። ልክ እንደ ኮንትራት ይሰጣቸዋል። ያንን ኮንትራት ይቀበሉና ዲሊቨር አድርገው ነው ያንን ማኔጅ የሚያደርግ ሲስተም ራሱ ክሬዲት ማኔጅመንት ሲስተም ሰጥተንላቸዋል እዚህ ጋር ማንን የሚሰራ የነበረው እየተደወለ ስንት ቀን ያደርከው ምናምን እየተባለ ይደወል ነበር ማለት ያው ፋይል ሲስተም ባለመኖሩ እና ይህን ሲስተም ሞርሊ በጣም ኢዝሊ ዴሊቨር እንዲያደርጉ እረድቷቸዋል ብለን አስበናል ሞርና አዲሽናል ቱዛት ብዙ ነገሮች የምናይበት ያው ከዚህ ኢናጉሬሽን በተጨማሪ ያው ምን አይነት ኢምፕሊሜንቴሽን ጆርኒው አሁን እንደነገርኳችሁ ነው ምን አይነት ቻሌንጆቻችን ያው ብዙ ቻሌንጆች አሉ ግን ሜን ሜጀር የምንላቸው ቻሌንጆች የመጀመሪያ የነበረው ያው ተራርቀን ያው ምን ያህል አሸዋ የትም ድረስ ገብቶ ዴሊቨር እንደሚያደርግ የሚያሳይበት ኢነርጂውን ያሳየበት ነው። ምክንያቱም ከዚህ ሐረር ያው ኢንፎርሜሽን ጋዘር ስናደረግ ምን ያህል ለምንመላለስ ኤችአሮች በቺስ ምስክር ናቸው። አንድ ፕሮጀክት ለማስመረት ራይድ የምንጠቀመው ቀን በቀን ሪኳርመንት ጋዘር ለማድረግ ይህንንም ሳላመሰግን አላልፍም እና ያንን ያንን ነገር እንዴት አድርገን በርቀት እንዴት አድርገን ማኔጅ እንዳደረግ ነው። ዋን ኦፍ ዘ ቻሌንጅ ርቀቱ ነበረ። ያ ምንም ያህል ቢሆንም ግን ኢምፐርሰንም እየሄደን በጣም የሪሞት ሴሽኖችን በጣም ኢንጌጅ በማድረግ ዴሊቨር ለማድረግ ደርሰናል። አንዳንድ ሪኳይርመንቶች ያው የኔትወርክ ኢሹዎች ምናምን ትንሽ እንትን አርጎን ነበረ። ይሄ አንደኛው ሜጀር ኢሹ ነው። ሌላኛው ደግሞ ያው አንድን ነገር ስናመጣ ሪዚስት ቼንጅ ሪዚስታንስ ይኖራል ይህን ነገር ሲስተም ዴሊቨር ስናደርግ ደግሞ እንዲሁ አንዳንድ ደግሞ አካባቢዎች ኮመንቶች ይኖሩ ነበር፣ ሪዚስት መደረገዎች ነገር ነበሩ። ያንንም ነገሮች ያው ሃየር ማኔጀሮች በጣም ዲፌንድ በማድረግ ኢፊሸንሳቸውን በማቅረብ ይህን ፕሮጀክት ዴሊቨር ለማድረግ በክተናል። ኪ አቺቭመንቱ ሴንትራላይዝ ሆቴል ማኔጅመንቱ ነው። ስትሪም ላይን ፐርቼዝ ኦርደሮቹ ተሰርተዋል። ሪታይም ኢንቨንታሪ ሲስተም አላቸው። ሴልስ ስማርት ሴልሶቻቸውንም በስነ ስርዓት ማኔጅ ያደርጋል ማለት ነው። እያነቃቃ ምክንያቱም እውነቱን ነው ፕሮጀክት ክሎዝየር ነው ምክንያቱም ውድድት ላይ ክሎዝ ነው ያደረግነው፣ እና ይሄ ነገር ደግሞ ላይ ፕሮፐርሊ ሰለብሬት መደረግ አለበት። አንዳንዴ እየተለመደ ሲመጣ ዊ ቱክ ኢት ፎር ግራንትድ አይደል ቀለል እያደረግነው ቀለል እያደረግነው እንመጣለን እና ይሄንን ነገር በደንብ ሲሪየስ እንደሆነ እንደተደከመበት ቫሊዩ እንደሚሰጠው እዚህ ላይ የተሳተፉ ሰዎች እንደ ድርጅት፣ እንደ ኢምፕሎይ፣ እንደ ዲፓርትመንት ኃላፊዎች ላይክ ደግሞ ማኔጅመንት አባላት በሙሉ አመስግኖልናል ና ምክንያቱም የምር ይባላል የዱላ ቅብብል ነው አንዱ ይሰጣል እየተቀባበለ እየተቀባበለ ሲሄድ ነው ፕሮጀክቶች በሙሉ ሰክሰስፉል የሚሆኑት። እና ይህንን ነገር ደንብ ስላስጨበት ክልን እጅግ አድርገን እናመሰግናለን ለአቶ ዘካሪያስ ፍቃዱ ስ አንድ ሞቅ ያለ ጭብጨባ። በመጨረሻም እንግዲህ የወንደርላንድ ሆቴል በላቀ አፈጻጸም አሸዋ ይህን ፕሮጀክት ስለጨረሰ የምስጋና እና የእውቅና ሰርተፊኬት የመስጠት ፕሮግራም ይኖረናል። ከዛ በኋላ ወደ ኬክ ቆረሳውን ገባና የግሩፕ ፎቶ ተነስተን የዛሬው ፕሮግራማችንን እናጠናቅቃለን። ይህንን የሚያደርጉልን ከወንደርላንድ ሆቴል አቶ ራጁ ዘይኑ፣ የወንደርላንድ ሆቴል ሲኒየር ሲስተም አድሚኒስትሬተር እና በአሸዋ ቴክኖሎጂ መስራችንና ዋና ስራ አስፈጻሚ የሆኑት አቶ ዳንኤል በቀለን ወደ መድረክ ጋብዙልኝና የእውቅና ሰርቲፊኬት የመስጠት ፕሮግራማችንን እናካሄዳለን። እዛ ባላችሁበት ደግሞ የኬክ ቆረሳውን የሚደረግና ፕሮጀክቱ ላይ የተሳተፋችሁ ሰዎች ወደ መድረክ መታችሁ የፎቶ ፕሮግራም ይኖረናል። አመሰግናለሁ። በጣም እናመሰግናለን። እንደ እንግዲህ ሀረር ላይ ትልቅ ሆቴል ነው። በደንብ እያየን ነበረ አንዳንድ መረጃዎችን ከአሁን ቀደም ማለት ነውና ሰው አብራችሁን ስለሰራችሁ ስለመረጣችሁን እኛ ላይ ስላላችሁ እምነት እንዲሁም ደግሞ ለነበረው ኮሚትመንት ይሄ ፕሮጀክት ተጀምሮ ስኬታማ እስኪሆን ድረስ የነበረውን ሁሉ እናደንቃለን። አሁንም ደግሞ ወደፊትም በእኛ ሳይድ በጣም የሚፈለገውን ሁሉ ድጋፍ ለማድረግ ቁርጠኞች ነን። ይሄ ትራንዛክሽናል ስራ ብቻ አይደለም አንድ ጊዜ ተሰርተን ተገናኘን ሰራን ዛሬ ይሄንን ሰሌብሬት አደረግን ቻው ቻው ምንባባል ሰዎች አይደለንም። ሪሌሽንሺፑ ስራው ይቀጥላል ኢኖቬሽኖች አሉ እኛ ጋር በየጊዜው የሚወጡ አዳዲስ ፕሮዳክቶች አሉ ብዙ ብዙ ሶሉሽኖች አሉ ፈጠራዎች አሉ ስለዚህ እነዛንም እያሳየናችሁ አብረን የበለጠ እንግዲህ ዘመኑ የሚፈልገውና የሚፈቅደውን ነገር እያደረግን የምንቀጥል ነው የሚሆነው ዛሬ ግን እስካሁን ሰርተን ለተደረገልን ሰርቲፊኬሽን፣ በጣም በጣም በጣም እናመሰግናለን። ታንኪዩ ማለት እፈልጋለሁ። መልካም ጊዜ